በያዕቆብ አንድ 19ም ላይ ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን ብሎ የእግዚአብሔር ቃል ሲናገር እናያለን። ንግግር ፍርድ አለው። ንግግር ምን ነው ተጠያቂነት አለው እያለ ነው የሚናገር። ከዚህ የተነሳ ብዙዎች አስተማሪ አትሁኑ አይሁኑ ብሎ ይናገራል። የሚገርም ነው። በዚህ ይህ መጽሐፍ በተጻፈበት ጊዜ በነ የነበረው ሁኔታ ምንድነው? ሰዎች ተነስተው ዝም ብለው የሚናገሩበት ዝም ብለው የሚዘምሩበት ዝም ብለው የሚሰብኩበት ጊዜ ነበረ በዛን ወቅት ላይ። ስለዚህ ይሄ እንደዚህ አይነት ንግግር፣ ሁሉም ሰው እንደፈለገ መናገር የለበትም የሚል ሀሳብ እዚህ ላይ እንዳለ እናያለ ለምን ብለን ስንመለከት በማቴዎስ ወንጌል ምዕራፍ 12 ላይ ሄዳችሁ ከቁጥር 36 እስከ 37 ሰዓት ላይ የእግዚአብሔርን ቃል ብትመለከቱ ጌታ ምን ይላል? ሰዎች ስለሚናገሩት ከንቱ ነገር በፍርድ ቀን መልስ ይሰጡበታል የሚል ቃል ታገኛላችሁ ከቃል የተነሳት ትጸድቃለህ ከቃል የተነሳት ትኮነናለህ የሚል እግዚአብሔር ቃል እናያለን ሰው ስለሚናገረው ነገር ከአፉ ስለሚወጣው ነገር መልስ ይሰጣል በጌታ ፊት ብሎ ይናገራል ለፍርድ የሚያስገርም ነገር ነው ብዙዎች አስተማሪ አንሆን ለምን ፍርድ እንዳንቀበል ምክንያቱም ማስተማር መምራት ነው። ማስተማር ወገኖቼ ሰዎችን መምራት ነው። መምራት ተጠያቂነት አለው፣ ነው የሚለው።